ብዙውን ጊዜ የሐሳብ ልዩነቶችና አለመግባባቶች ወደ ጥል ብሎም ወደ ጭቅጭቅ የሚያመሩት ክስ ሲጨመርባቸው ነው። እርስ በርስ በመካሰስ ደግሞ የተጫረ እሳት በቀላሉ አይበርድም። ስለዚህ ውጤታማ የሆነ ተግባቦት እንዲኖረን ክስን ከመሃላችን ማስወገድ ይገባናል። የዛሬው ጉዳያችን ነው። ሰላም ጤና ይስጥልኝ። ይህ የቤተሰብ ጉዳይ ነው። ኤፍሬም ገብረ ማርያም ነኝ። የእግዚአብሔር ቃል በፊልጵስዩስ ምዕራፍ 2 ቁጥር 3 እስከ አምስት ሌሎች ከእናንተ እንደሚሻሉ በትሕትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውንም እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን ብሎ ይመክረናል። ጤናማ ቤተሰብ እግዚአብሔር ለሰው ልጆች ያለውን በረከትና መልካም ሐሳብ የሚፈጽምበት ተቋም ነው። ጤናማ ቤተሰብ እንዲኖረን ጤናማ ግንኙነቶች ሊኖሩን ይገባናል። ጤናማ ግንኙነቶች እንዲኖሩን ደግሞ በዚህ ቃል ውስጥ የተጠቀሱትን መርሆች በሕይወታችን ልንተገብር ይገባል። በክርስቶስ ኢየሱስ የነበረው ያ አስተሳሰብ ለበደለኞችና ለኀጢአተኞች ራሱን መሥዋዕት አድርጎ መስጠት ነው። የራሱን ጥቅም ብቻ መመልከት ሳይሆን ሌሎችን የሚጠቅመውን ማድረግ ነው። በራስ ወዳድነት የራስን ፍላጎት ብቻ ለማሟላት መታገል ሳይሆን ራስን አሳልፎ መስጠት ነው። ባል ከሚስቱ፣ ሚስትም ከባሏ፣ ወላጆች ከልጆቻቸው እንዲሁም ልጆች ከወላጆቻቸው ጋር ባላቸው ግንኙነቶች ሁሉ በክርስቶስ ኢየሱስ የነበረው ያ አስተሳሰብ እንዲኖረን፣ ራሳችንን ለመጥቀም ብቻ ሳይሆን ሌላውን ለመጥቀም እንድንኖር የእግዚአብሔር ጸጋ ይብዛልን። የዛሬው ጉዳያችን እንግዲህ ትኩረት የሚያደርገው ክስን በተመለከተ ነው። ክስ እንዴት ወደ ጥል ሊያመራ እንደሚችል የሀሳብ ልዩነቶች ወይም ደግሞ አለመግባባቶችን ወደ ሀሳብ ወደ ጥል እንዴት ሊያመራ እንደሚችል እንዲሁም ደግሞ ጤናማ ተግባቦት እንዲኖረን ክስን የምናስወግድባቸውን መንገዶች አብረን እንመለከታለን ማለት ነው። ስለዚህ ክስ ማለት ምንድን ነው ከሚለውን ጀምር ክስ ማለት እንግዲህ ያው በሰው መሀል አለመግባባት ወይም ደግሞ በግንኙነቶች መሀል በየትኛውም ግንኙነት በባልና በሚስት መሃል ሊሆን ይችላል። በወላጅና በልጅ ግንኙነት መሀል ሊሆን ይችላል። በዘመድ ጓደኛ ግንኙነት መሃል ሊሆን ይችላል። በየትኛውም ግንኙነት መሀል እንግዲህ የሀሳብ ልዩነት መኖር ወይም ደግሞ አለመግባባት መፈጠር የተፈጥሮ ግዴታ ነው። ምክንያቱም ሁለት ሰዎች እንደ ሮቦት አንድ አይነት ሀሳብ ሊኖራቸው አይችልም። ይሄ በተፈጥሮ ያለ ሪያሊቲ ነው፣ እውነታ ነው። እና የሀሳብ ልዩነት ይኖራል። የፈለገ የምንስማማ ሰዎች ብንሆን፣ የፈለገ የቅርብ ሰዎች ብንሆን የሀሳብ ልዩነት ይመጣል። ያንን የሀሳብ ልዩነት እንግዲህ የምንመለከትበት መንገድ ነው ወይም ደግሞ ያንን የሀሳብ ልዩነት የምንገልጽበት፣ ያንን አለመግባባት የምንገልጽበት መንገድ ነው ክስ ማለት ምንድ ነው አንድ ሰው ስለ ሌላኛው ሰው አስተሳሰብ ወይም ደግሞ ሞቲቭ መደምደም መደምደሚያ ላይ ደርሶ ድምዳሜውን ሲገልጽ ማለት ነው። ለምሳሌ አንድ ልጅ ወላጁን ልብስ ግዛልኝ ይላል፣ ወይም ደግሞ የሆነ ነገር ግዛልኝ ብሎ ይላል። ወላጅ ሁኔታውን ያይና፣ አይ ኖ ይሄ በአሁኑ ሰዓት አያስፈልግህም ብሎ ይመልስለታል። ይህ እንግዲህ የሀሳብ ልዩነት መጣ። ልጁ ያስፈልገኛል የሚል ሀሳብ አለው፣ ወላጅ ደግሞ አያስፈልግህም የሚል ሀሳብ አለው። ይሄን ይሄ የሀሳብ ልዩነት እንዴት ነው ወደ ጥል ሊያመራ የሚችለው? እንግዲህ ልጅም የሚያስፈልግበትን ያ ነገር የጠየቀበትን ምክንያት ይደረድራል። ወላጅም ደግሞ አይ አያስፈልግህም የሚልበትን ምክንያት ይደረድራል። ከዛ በኋላ እንግዲህ ወደ ጥል ሊያመራ የሚችለው ወይ ልጅየው አንተ በቃ ወላጁን ዩዶን ኬር አባውት ሚ ይህን የማትገዛልኝ ለእኔ ግድ ስለሌለ ነው፣ ወይም ደግሞ እኔ ከሰው በታቸው እንድታይ ስለምትፈልግ ነው የሚል አይነት ክስ ካመጣ፣ ወላጅም ደግሞ ራሱን ለመከላከል እንዴት ለልጁ ግድ እንዳለው ምን ያክል ዋጋ ከፍሎ እንዳሳደገው መዘርዘር ውስጥ ይገባል ማለት ነው። አሁን ይሄ እቃ ይገዛ አይገዛ ከሚለው ሀሳብ ይወጣና ይሄ ወላጅ ለልጁ ግድ አለው ግድ የለውም ወደሚለው ነገር ይመጣል። ወላጅም ኦፌንድድ ይሆናል። ለምንድን ነው ግድ የለህም ተብዬ የሚባለው? እንደዚህ አድርጌ እንደዚህ አድርጌ እንደዚህ አድርጌ የሚለውን ነገር መዘርዘር ይጀምራል ማለት ነው። ልጁም ደግሞ ያንን እንትን ለማድረግ ሀሳቡን የደረሰበትን ድምዳሜ ፕሩቭ ለማድረግ እራሱ የሚያመጣቸው የሚደረድራቸው እንትኖች ይኖራሉ። እንግዲህ ሁኔታው እየተጋጋለ ይሄዳል፣ ወደ ንዴት ውስጥ ይገባል። ወደ ንዴት ውስጥ ከተገባ በኋላ ደግሞ ያው ትርፍ ቃል መናገር ይመጣል። ወይ ልጅ ወላጁን እኔ ይህ ነው ውለደኝ ብዬ አልወለድኩ አልወለድከኝ፣ ወይም ደግሞ እንደ ወላጅ ኃላፊነትህ ነው ምናምን ብሎ መልስ ሊመልስ ይችላል። ያ ደግሞ ወላጅን ያስቆጣል። በዚህ አይነት መልኩ ወደ ጥል ያስኬዳል። በባልና በሚስት መሃል ባለም ግንኙነት እንደዛው ነው፣ ተመሳሳይ ነገር፣ የሀሳብ ልዩነቶች ይፈጠራሉ። ያን የሀሳብ ልዩነት የምንመለከትበትና የምንረዳበት መንገድ ሌላኛውን ሞቲቭ ኳሽን በማድረግ ወይም ደግሞ የሌላኛውን ሀሳብ እንዲህ ነው ብሎ ድምዳሜ ላይ ከመድረስ የተነሳ ከሆነ እና ያንን ድምዳሜያችንን ደግሞ የምንገልጽበት በክስ መልኩ ከሆነ ያው ቀጥታ ወደ ጥል ያመራል ማለት ነው። እንግዲህ አለመግባባቶች ወይም ደግሞ የሀሳብ ልዩነቶች ሲመጡ ዋናው ግብ እንግዲህ መሆን ያለበት በንግግራችን ወደ አንድ ሀሳብ ለመምጣት መሞከር ወይም ደግሞ የውስጣችንን ያለንን ሀሳብ ማስረዳት። ወደ አንድ ሀሳብ እንኳን መምጣት ባንችል በጥል መለያየት የለብንም። ወደ አንድ ሀሳብ እንኳን መምጣት ባንችል በውስጣችን ያለውን ሀሳብ ገልጸን በቃ መለያየት ያንን ኮንቨርሴሽን ማቆም ይቻላል ማለት ነው። ክስ ሲኖር ግን ያንን ያበላሸዋል። ምክንያቱም እንዴትን ያመጣል መልሶ ማጥቃትን ወይም ደግሞ የመከላከልን ነገር ስለሚያመጣ ማለት ነው። ስህተት ቢፈጠርስ? ስህተት ከተፈጠረ አንድ ሰው ስህተቱ ሊነገረው አይገባም ወይ? አዎ፣ ስህተትን የምንነግርበት መንገድ ግን በክስ መልኩ መሆን የለበትም። ምክንያቱም ክስ ነገሮችን ስለሚያበላሽ ማለት ነው። ያ ሰው ጥፋት አጥፍቶ ይሆን ይችላል። ያጠፋውን ጥፋት ግን አንተ እንደዚህ ነህ፣ ወይም ደግሞ ይህንን ጥፋት ያጠፋኸው እንደዚህ ስላሰብክ ነው፣ ወይም ደግሞ ይህንን ጥፋት ያጠፋኸው እንደዚህ ስለማታስብ ነው ብሎ የሰውየውን ሞቲቭ የሰውየውን የውስጥ ሀሳብ እንደደረስንበት አድርገን ከድምዳሜ ደርሰን ስንናገር ያ ሰው በቃ ወይ ንዴት ውስጥ ይገባል። አንዳንድ ሰው ደግሞ ክስ ሲመጣ መልስ ላለመመላለስ ወደ ኩርፊያም ሊሄድ ይችላል። ብቻ ያንን ንግግር ያቋርጠዋል። በክስ ሰው መለወጥ አንችልም። ሰውየውን እየከሰስ ነው ወይም ደግሞ ሞቲቭን፣ የተበላሸ ሞቲቭ እንዳለው እየነገር ነው ወደ ትክክለኛ መስመር ልናመጣ ወይም ደግሞ ወደ ሀሳብ አንድነት ልናመጣ አንችልም። ስለዚህ እንዴት አድርገን ነው በውስጣችን የተፈጠረውን ሀሳብ ምናልባት ድምዳሜ ላይ ደርሰን ሊሆን ይችላል አይደለ? በተፈጠረው አለመግባባት ምክንያት የደረስንበት ድምዳሜ ሊኖር ይችላል እና ያንን እንዴት አድርገን ነው የምንገልጸው? ክስ ባልሆነ መልኩ እንዴት ነው መግለጽ የምንችለው? አንዱ እንግዲህ ማድረግ የምንችለው የምንናገርበትን ቃላት መምረጥ ያስፈልጋል። ይሄንን ያደረከው ወይም ደግሞ ይሄንን ያላደረከው ይሄን አስበህ ነው ወይም ደግሞ እንደዚህ፣ ወይ ስለ እኔ ግድ ስለለለ ነው፣ እኔን ስለማትወደኝ ነው፣ ስለ እኔ ግድ ስለለለሽ ነው በሚል አቀራረብ ሳይሆን ይሄን ነገር ስታደርግ ወይም ደግሞ ይሄን ነገር አላደርግም ብለህ ስትል ወይ በራስህ አስበህ ይሄን ነገር ባለማድረግ እኔን እንደዚህ ተሰምቶኛል በሚል አቀራረብ ብናቀርቦ ያ ወደ ጥል ብዙ ጊዜ አይወስደንም። ምናልባት ካልተለማመድ ነው ይህንን አይነት አነጋገር ይህንን አይነት አገላለጽ ካልተነጋገር ነው ናቹራል አይሆንም በአፋችን ላይ ቶሎ የሚመጣልን ክስ ሊሆን ይችላል። ምክንያቱም ያንን ከልጅነታችን ጀምሮ ስንለማመደው የኖርንበት አገላለጽ ስለሆነ ማለት ነው። ያ አይነት አገላለጽ ደግሞ ሁል ጊዜ ወደ ጥል የሚያመራን ከሆነ አገላለጻችንን መቀየር አለብን። ሁል ጊዜ ወደ ጥል የሚወስደን ወይም ደግሞ በአንድ ሀሳብ ላይ የሀሳብ ልዩነቶች መጥቶ ያ ወደ ተካረረ ጥል ደርሰን የምንለያይ ከሆነ ለምንድነው ያ የሚፈጠረው የሚለውን ነገር ዞር ብሎ ማሰብ ያስፈልጋል። ሀሳባችን አንዳንድ ጊዜ የሀሳባችን ልዩነት ሳይሆን ሀሳባችን የምንገልጽበት አገላለጽ ነው። ጥሩ ምግብ ሰርቼ በጣም የሚጣፍጥ ምግብ ሰርቼ፣ ነገር ግን የማቀርብበት ሰሃን ቆሻሻ ከሆነ ማንም ሰው ያንን ምግብ ሊመገብበት አይችልም። አሪፍ ዶሮ ሰርቼ ከጋርቤጅ ውስጥ የተጣለ ሰሃን አውጥቼ በዛ ላይ አድርጌ ብሰጣችሁ ማናችሁም ያንን ነገር አትበሉትም። ለምን? ምግቡ መጥፎ ስለሆነ ወይም ደግሞ የማይጣፍጥ ስለሆነ ሳይሆን የቀረበበት አቀራረብ፣ ግን የቀረበበት ሳህን ቆሻሻ ስለሆነ ነው። ስለዚህ ክስ ሀሳባችንን የምናቀርብበት አቀራረብ መንገድ ነው። ያንን ካስተካከልን አብዛኞች የሀሳብ ልዩነታችን ወደ ጥል አይወስዱንም። የራሳችንን ሀሳብ በመግለጽ እኔ እንደዚህ ተሰምቶኛል፣ ይህንን ስታደርግ እንደዚህ ተሰምቶኛል በሚል አይነት አቀራረብ ካቀረብን ራሳችንን ያንን ካስለመድን ክስ በአፋችን ሲመጣ ወይም ደግሞ ክስ ወደ ሀሳባችን ሲመጣ አውቶማቲካሊ ከአፋችን እንዲወጣ ካልፈቀድንለት ወይም ደግሞ ወዲያውኑ ያንን ኖቲስ ስናደረግ አጀስት ማድረግ የምንችል ከሆነ ይህንን አዲሱን አነጋገር አገላለጽ የሀሳብ አገላለጽ መንገድ ደግሞ እየተማርነው ነው እየተማር ነው። ሰከንድ ኔቸር ይሆንልናል ማለት ነው። ስለዚህ ራሳችንን እንያዝ። ክስ ወደ አፋችን ሲመጣ እንያዝ ራሳችንን። እንዴት ነው ራሳችንን የምንይዘው? ብዙ ጊዜ ክስ ወይም ደግሞ ክሪቲሲዝም ሲመጣ ኦልዌይስ ወይ ነቨር የሚለው ወይም ደግሞ አንተ ሁል ጊዜ፣ አንቺ ምንጊዜም ቢሆን የሚሉት አይነት አባባሎች ይቀድማሉ። አንተ ሁል ጊዜ እንደዚህ ነህ አንቺ ሁል ጊዜ እንደዚህ ነሽ ያ ክስ ነው በቃ ክስ ለመሆኑ ምልክት ሁል ጊዜ ወይም መቼም ወይም ምን ጊዜም የሚሉ ነገሮች ከመጡ ወደ ክስ እየሄድን እንደሆነ ራሳችንን መያዝ መቻል አለብን ራሳችንን ከያዝን ደግሞ አገላለጻችንን እንቀይረው ያንኑ ሐሳብ መግለጽ እንችላለን ያንኑ ስህተት መናገር እንችላለን። ነገር ግን በምን አይነት መልኩ ነው የምንናገረው? ኮንስትራክቲቭ በሆነ መልኩ ነው የምናደርገው። ክስ ምንጊዜም ቢሆን ሰውን አይቀይርም፣ ከስህተት አይመልስም። ንግግሩን ወደ ጥልና ወደ ጭቅጭቅ ከማምራት ይልቅ ማለት ነው። ስለዚህ በዚህ እንግዲህ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን የሚለውም በዚህ ጉዳይ ላይ እንዴት አድርገን ነው አፕላይ የምናደርገው? ክርስቶስ ወደ መስቀል ሲወስዱት እየተፉበት እየመቱት እየሰደቡት እያንጓጠጡት ሲሄዱ የተናገረው ንግግር አለ። ምን አለ? የሚያደርጉትን አያውቁምና ይቅርበላቸው ብሎ ሲናገር ጥፋት ጥፋት አለ። ጥፋቱ ሬኮግናይዝ አድርጓል። ጥፋቱን ድናይ አላደረገም። ነገር ግን ይህንን ጥፋት ያጠፉት የሚያደርጉትን ስለማያውቁ ነው። በእርግጥ ክርስቶስ የሰውን ልብ ሐሳብ ውስጥ ማንነት መረዳት ይችላል። እኛ እንግዲህ የክርስቶስ አስተሳሰብ ይኑረን ብለን ስንል ልክ ክርስቶስ የሰውን ሐሳብ የውስጥ ማንነት መረዳት እንደሚችል ተረድተን እናድርግ ማለት አይደለም። ያ በሰውኛ የማይቻል ነገር ነው። ነገር ግን አቲቱዳችን ወይም ደግሞ ዝንባሌያችን እንትናችን ሁልጊዜ ራሳችንን ማስቀደም ሳይሆን ለሌላው የሚጠቅመውን ነገር ማሰብ ወይም ደግሞ ከራሳችን ጥቅም አንጻር ሳይሆን ነገሮችን ማየት ያለብን፣ ሌላውንም የሚጠቅም ግንኙነታችንንም የሚጠቅመው ምንድን ነው የሚለውን ነገር ማሰብ መቻል አለብን። ስለዚህ ግንኙነታችንን የሚጠቅመው ነገር ምንድን ነው? አገላለጼን ብቀይረውና በክስ መልኩ ባላቀርበው ወደ ጤናማ ግንኙነት ወይም ደግሞ ወደ ጤናማ ንግግር ሊያመራ ይችላል የሚለውን ነገር አውቀን ክስ ባፋችን ሲመጣ ራሳችንን ገድበን አነጋገራችንን ብንቀይረው ያ የክርስቶስን ባህሪ፣ የክርስቶስን አስተሳሰብ በውስጣችን እየተለማመድ ነው እንመጣለን ማለት ነው። ሌላው ያቺን ስታመነዝር የተገኘችን ሴት ብዙ ከሳሾች ይዘዋት መጡ። ያቀረቡባት ክስ ትክክል ነበር። እጅ ከፍንጅ ነው የያዟት፣ ስታመነዝር ይዘዋት ነው ያመጡት። ማመንዘር ደግሞ ኃጢአት ነው እና ክሳቸው ትክክል ነው። የከሰሷት ክስ ትክክል ነው። እንደ እግዚአብሔር ቃል ተገቢ ያልሆነን ነገር ስታደርግ ነው ይዘዋት የመጡት በብሉይ ኪዳን ህግ ደግሞ እንደዚህ ሲያደርግ የተገኘ ሰው ሊወገር ይገባዋል። ያኛውም ትክክል ነው። ወደ ክርስቶስ ያቀርቧት፣ ግን በክርስቶስ ውስጥ የነበረው አስተሳሰብ ኃጢአትን ኃጢአት አይደለም ማለት አይደለም። አንቺ ሴት የሰራሽው ነገር ኃጢአት አይደለም ብሎ እዛ ጋር ጀስትፋይ አላደረገላትም። ወይም ደግሞ ድንጋይ በድንጋይ መወገር አይገባትም ብሎ ያንን ህግ አልሻረም። እዛ ጋር ምንድን ነው ያለው? ከናንተ መሃል ከከሳሾቹ መሃል ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር። ስለዚህ ስንከስ ሌላውን ሰው ስንከስ እኛም ወደ እኛም ደግሞ ድንጋይ የሚያስወረውርብን ስህተቶች ወደ እኛም ደግሞ ድንጋይ የሚያስወረውርብን ወይም ደግሞ የሚያስከስሰን ነገር እንዳለ ማሰብ መቻል አለብን። እነዚህ ሰዎች ያላስተዋሉት ነገር በዛን ጊዜ ያ ነው ያንን ነው እሷን እያጋፏት ሲመጡ እነሱም ሊከሰሱበት የሚችል ድንጋይ ሊያስወረውርባቸው የሚችል ሊያስወግራቸው የሚችል ክስ እንዳለባቸው ረስተው የእሷ ጥፋት ላይ ብቻ ፎከስ አድርገው ድንጋይ ሊወረውሩ ተዘጋጅተው ትልልቅ ድንጋይ ይዘው የመጡት። ጌታ ግን ምን አላት? ልክ እንደዛ ብሎ ሲናገር እያንዳንዱ ሰው ድንጋዩን እየጣለ ሄደ። ምክንያቱም ራሱን ማሰብ ጀመረ። የራሱን ሕይወት የራሱን ኃጢአት፣ የራሱን ነገር ማሰብ ሲጀምር ለካ ወደ እኔም ድንጋይ የሚያስወረውር ብዙ ነገር አለ እያለ ድንጋዩን እየጣለ ሲሄድ ጌታ ምንድን ያላት ያቺን ሴት ብቻዋን ቆማ ስትቀር፣ አንቺ ሴት ከሳሾችሽ ወዴት ሄዱ? የት አሉ የከሰሱሽ? እኔም አልፈርድብሽም፣ ከዚህ በኋላ ግን ኃጢአትን አትስሪ ብሎ ከስህተት መንገዷ በምህረት መለሳት። በሌላው ላይ ክስ ስናቀርብ በእኛም ላይ ሊነሳ የሚችል ክስ እንዳለ ማሰብ ሀሳባችንን በክስ መልኩ ወይም ደግሞ ክሪቲሳይዝ በማድረግ መልኩ እንዳናቀርብ ይረዳናል። ሀሳባችንን ስንገልጽ በክስ አንግለጽ። ምክንያቱም ክስ ከመጣ ጥል መጣ ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በዚህ ዝግጅት እንግዲህ ከተጠቀማችሁ፣ ይህንን ቪዲዮ ለብዙዎች ሼር በማድረግ እንግዲህ ሼር አድርጉ። በሚቀጥለው ሳምንት በሌላ ጉዳይ እስከምንገናኝ መልካም ሳምንት።